የት ልትልባስ? እንደውም የት ነው የምንሄደው? ነው ገበያ ወጣ እንበል። ወጣ እኮ የምንሄደው ነው። ጫማህን አድርግ። እኮ አደርጋለሁ። ጫማህን ነገር ግን እሱን ሚስጥር ባለቤት ከኔ ልደብ ነው ችግር የለውም። በቃ ነግርሻለሁ። ምንድን ነው የምታየው አሁን? በቃ አሁን ያልፉን በቃ ለባብሽ እንትን እንበል እሺ፣ ባለ ለባብሽ እና እናንውጥ። ታዲያ ትዕግስት ውስጥ እንደዚህ ከለበስኩ ራሱ ስንት ዘበን አልፎኛል። አይ ጊዜ ባይ ባይ፣ ለማንኛውም ልብስ ነው ባይ። እንዴ አያልቀብሽም እንዴ አንቺ ሴትዮ እንዴ፣ ምንድን ነው እንደዚህ የምታንገላችኝ? ለማንኛውም ልበስ ለራስ ለራስ

አይ እንደዚህ በዚህ ስራሽ እኮ ነው እንዴ? አለኝ። ገባ እንኳን ይሞቀኛል። ቦርሳዬን እንረሳው ደግሞ ቶሎ ቶሎ በል፣ ቆይ ብለሽኝ ወይ ሰርፕራይዝ ልታደርጊ ነው? እንደ ሰርፕራይዝ ላለነግርህ ነው። የምን ሰርፕራይዝ ብሎ ነገር፣ እንደዚህ ቁጭ በል። ጭ ልቆጭናረሰምንድነይ ማየ የሉም እዚህ ቤት እንደምታይ ማለትነው ገጠር ሄደዋል፣ አደለም ሄዳለች። ስለዚህ ቤት ውስጥ ብቻ እዚህ ከምን እንደ ልማዳችን ቤት እዋልእና እንመጣለን እንህ በጹም እንደ ልማዳችን ቤት ማክበር ካለብን ነው ስራት ያዘ ያልቅበት እውነቴን ነው የምነግርሽ። እማዬሉ አትኑራ እኛ ሁለታችን ማክበር እንችላለን። እዚህ ቤት ብቻችን አንውልም። አይ ውስጥ ስራ እዚህ ትልቅ ቤት ውስጥ ብቻ ነው እንዳመሌ እዛችሁ ጠባብ ቤት ውስጥ እንዳመሌ እንዳመሌ እንደ ብጤ ሆኝ መዋል ነው የምፈልገው። እዚህ ትልቅ ቤት ቤት ነው ያስለመዳችሁን ነገር ሊ

እሱን ታውን ያልፈልግም እንዴ? ቢያንስ ወጣ ብለን ገበያ ሄደን ያሉን ነገር ሸማምተን ወደዚህ እንመለሳለን። እኔ ቤት ነው የምንውለው፣ ወጥ ወስኛለሁ። ማየ ቢኖሩ እያገዝኳቸው ከስር ከስር አብረን እንውላለን። እነሱ ስላሌሉ ያሉት ነው። ብቻዬን እዚህ ለዋለን ከአንተ ጋር እኔ። ራስሽ ጉዳይ ነው። አዎ፣ ና እንውጣ። አሁን እንሂድ ያልኩት ነገር እንዳትረሽ። በሩን በደምብ እቆላለሁ። ሌባ

አይ ብቻችን ልንበላ ነው? እኔ እናንተ፣ አሁን ይሄን መሀላችን አድርገን በዚህ ነው። በዚህ ኦቦ በዚህ ነው ታክሲ

ጋቢያ ትንሽ ነው። ኧረ አሁን